ሊመልሰው የሚችለው እንደኛ ታዳሽ የሆነ ግሪን ኤነርጂ የሚጠቀም ሀገር ማግኘት ነው ማለት ነው። ስለዚህ በዚህ አንደኛ ተመራጭ ሆናለች። ለኢትዮጵያ በጣም ወሳኝ ነው። ያው ፕሩፍ ኦፍ ወርክ መብራት ኃይል ይጠይቃል። ይሄ ቢትኮይን ወይም ክሪፕቶ ማይኒንግ ያል ነው እና ኢትዮጵያ ደግሞ ያው የበዛለት የጨመረለት ነው። ይሄ ናሽናል ግሪድ ላይ የምናየው ሃይድሮ ፓወር በግድቡ ምክንያት በናይል ሪቨር ምክንያት እና ያው እነዚህ ነገሮች የተገጣጠሙ ነው። ቢትኮይን ማይነሮች ወይም ክሪፕቶ ማይነሮች ከውጭ የመጡ መብራት ኃይል የገዙ ኢትዮጵያ ደግሞ በሶስት እጥፍ በአራት እጥፍ መብራት ኃይሉን የሸጠ ይገኛል። የተለያዩ የደህንነት ምርመራዎችን በማለፍ በኢትዮጵያ በክሪፕቶ ማይኒንግ ዘርፍ ላይ ለመሰማራት የኢንቨስትመንት ፍቃድ የወሰዱ 25 ኩባንያዎች ከኢትዮጵያ ኤሌክትሪክ ኃይል ጋር ውል በማሰር በ2018 በጀት ዓመት ባለፉት ሶስት ወራት ብቻ ከ80 ሚሊዮን ዶላር በላይ የኃይል ሽያጭ ገቢ ለኢትዮጵያ ማስገኘት ችለዋል። አምና ተመሳሳይ ወቅት ላይ ያለውን የ2017 የመጀመሪያው ሩብ ዓመትን አፈጻጸም ብናይ ወደ 27.9 ሚሊዮን የአሜሪካን ዶላር ነበር ገቢው። ዘንድሮ ላይ ስናየው የሩብ ዓመቱ አፈጻፀም ኦልሞስት ወደ 3 ጥፍ ከፍ ያለበት ነው። እቅዳችን 73 ነጥብ አንድ ሚሊዮን የአሜሪካን ዶላር በሩብ አመቱ ማግኘት ነው። ክንውናችንን ስናየው 82 ነጥብ